ደባሽ እየሰማ ነው ለዋል። አዎ፣ ስለዚህ እየጨመረ ነው እየጨመረ ነው እና እንደዚህ ብዬ ነው የማየው አካውንቴን፣ እግዚአብሔር ጋር ያለኝን አካውንት እነሱ እዚህ ጋር ሲሰድቡኝ እኔ መነጸሬ ወረድ አደረግና እየጸለቁ ታየው ሰንጠረዡ እየወጣ ነው የመጣው አ ስለዚህ እግዚአብሔር እንደ ዘመድኩን አይነቱን ሀምሳ አድርጎ ለዋሉ። ለምን አካውንቴን ነው የሚያስጨምሩት? ድርሻል አካውንቴ ነው የሚያስቸው። ሰንጠረዡን ከፍ እያደረጉ እና ዳታውን ሳየው ሳየው እየጨመረ በነኩኝ ቁጥር ይጨምራል። በነኩኝ ቁጥር ይጨምራል። በነኩኝ ቁጥር ይጨምራል። መልኬም እያማረበት ይሄዳል። ልጅ እየሆን እኔ የለውም። እኔ ቁጥሩ አሁን እንደውም የአሜሪካ መንግስት ግራ እየተጋባ ነው። የእድሜ ችግር አለብህ እያለኝ ነው። ምክንያቱም አንተ አስራ ቤት ነው ሃይስኩል መሄድ አለብህ የሚል ደግሞ ደብዳቤ እየመጣብኝ ነው። ተቸግር ሃይስኩል መሄድ አለ እድሜና መልኬን ሲያዩት ቲኔጀር

ለምን ጸልዬ ገና የመጀመሪያ ሌሊት ጸልያል። ከዛ ራሴን ሰው እንዲሰብ ጥቡቅ ጥቡቅ ጥቡቅ ሚዩት ማታርጓቸው እንዴ አሁን እንደ ጠላቂጣ የማረሪያ ሰዓት ነው። በደንብ ይስሙኛውን አሁን በደንብ እያደሩ ነው ምስመት ያለባቸው ይሁልሽ እነሱ ማራገቢያ ይዘው ያቀጣጠላሉ። ሰዓት ስለ ፍራውን ይደዋወላሉ። ስለ ፍራኦል እንደ ሚስትር ስቲ ይፈልግን። አይተኙም፣ ይፈለፍላሉ። የሆነ ብር ሰብስቦ በልተዋል ይላሉ፣ የሆነ ነገር። እኔስ ጥዋት ስነሳ እግዚአብሔር ፈንዲሻ እያስመሰለኝ ይመጣል። እነሱ እዛ ሲነ እኔ ያገሳኛል። ምንድነው የሚያገሳኝ? ምን በልቼ ነው? ለካ እዛ እየተነሳ እኔ ያስገሳኛል። ከዛ ምንድነው ምናምን ይሄ ሰማይ ላይ ሳይ ሰንጠረጅ አካውንቴ እየወጣ ነው፣ እነሱ እየጠቆሩ ነው። ለምን ሲገቡ ቡን ብሎ ነው ማያቸው፣ አይተሽ ከሆነ ቡን ምናምን ብሎ ጥውልግ ብሎ ይገባሉ? ለምን አይተኙማ ስለ እኔ ሲፈለፍሉ ነው የሚያድሩት እኔ ተኝቼ ነው ሳውል እና ማን ዳዊት ዳዊት መንገሱ አይቀርም ሳውል ያብዳል ኦሬዲ እግዚአብሔር ንቆታል ሳውል ዳዊት መንገሱ አይቀርም ግዴታ ነው መንገሱ ሳውል እንተ ዳዊት እና ምን ልጅ መልጌ ነው አሁን አስብኝ ሲ አይኔን ተመልከችው ማለት እኔ እና እነሱ ሰዳቢዎች እና ረጋሚዎች አንድ ወንበር ላይ ብንቀመጥ ብዙዎቹ አባትና እናቶቼ ነው የሚመስሉት። የመጀመሪያ ልጃችሁ ነ ነው የሚባሉት የሚሰድቡኝ ሰዎች አሁን አሁን ስማቸው ከጠራው ክብር ነው። ቁጭ ብሎ ሲሰድቡኝ ልጃቸውን እየመከሩ ነው የሚመስለው ለሰው እኔ አሁን ልጃቸውን እኛ ገባሽ እና ጌታ ሆይ እዚሁ ላይ ሆልድ አድርግልኝ። ስለ ገና ልጅ አረጋለሁ። ገና ምን አይተህ ገና ምን አይተህ ምናምን። እሺ በቃ ጨምር። ኦልሬዲ ራሴ መንግስት ነኝ። ወዴት እጫዋለሁ? ቲክታክ ላይ እኮ መንግስት ነኝ። አቁም እንዴ! ገዢ ስለሆንኩ እኮ ነው ህዝብ የሚንጫጫው። ህዝብ የሚንጫጫው እኮ መሪው ላይ ነው። ስለዚህ የመሪው ላይ እኔ እኮ መሪው ነኝ። የቲክታክ መሪ ስለሆንኩ መንግስት ስለሆንኩ እኮ ነው ይህ ሁሉ ጫጫታ። እንዴት ነው የሚያስቡት? ለምሳሌ ዶክተር አብይን አስቢው። ፕራይም ሚኒስትር ከመሆኑ በፊት ማን ተናገረው? ማንም በአጠገባቸው ቢያልፍም ሰላም ይለው? ምን መጥቶ ጠቅላይ ሚኒስትር ሲሆን ምንጫጫ ጀመ። ምንም ይስራ ይንጫጫል። ከተማውንም ይስራ ይንጫጫል። ሳተላይትም ይስራ ይንጫጫል። ቤቶችም ይስራ ይንጫጫሉ። ምንም ይስራ ይንጫጫሉ። ከለበሰም ይንጫጫሉ። ከበላም ይንጫጫሉ። በአውሮፕላን ከሄደ ይንጫጫሉ። በእግር ከሄደ ይንጫጫሉ ነው። አሁን እሱ የኢትዮጵያ መሪ ነው፣ እኔ ደግሞ የቲክታክ ፕሬዚዳንት ነው። ስለዚህ መንጫጫታቸው ግድ ነው። ለምን መሪው ላይ ህዝቡ መንጫጫቱ ግድ ነው። ፊዚካሊ ፋይናንሺያሊ መሪው ስትሮንግ ነው። ስፒሪቹዋሊ ፋይናንሺያሊ ስትሮንግ ነው። ስለዚህ የገቢ ምንጭ ነኝ እኔ አሁን አሁን ብዙ ሰው የገቢ ምንጭ ነኝ። ቪው ቀዝቀዝ ሲል፣ ዩቲዩብ ቀዝቀዝ ሲል፣ የፍራውን ታላቅ ሚስጥር ይዘን ገብተናል ሲል ፕሬዚዳንት ስለሆነ ህዝቡ ግር ብሎ ይገባል። ለምን የመሪያችንን ጉድ እንስማ ብለው ገብቶሻል። የመሪያችንን ጉድ እንስማ ብለው ቁጭ ብሎ ይሰማል። አራት ሺ አምስት ጉድ ዛሬ የማን የፕሬዚዳንት ፍራውልን ጉድ አያችሁ ሰማችሁ እና እንጣለው አይወድቅም አይወድቅም ብቃት አለው ማለት ነው ስለዚህ እነዚህ ሰዎች ምንድን ነው የምናያቸው እኛ እንደ ተፎካካሪ ፓርቲ ነው የምናያቸው ወደ ፍክክሩ ሜዳ ማስገብተናቸው አይተናል ሊፎካከሩ አልቻሉ ስልጣናችንን እኮ ልንለቅላቸው ኦኬ ውሰዱ ወንበሩ ብለን ተፎካክረናል መልስ የለም ስለዚህ ወንበራችንን በወንበራችን ላይ መጽናት ስላለብን ፀንተን ቁጫ አሁንም ማፋጨት መጫጮ ይቻላል። ስለዚህ እኔ ቲክታክ ላይ ጂጂ አሁንም አስረግጬ የምነግራቸው መንግስት ነኝ። ኦልሬዲ እያስተዳደርኳቸው እንደሆነ ነው የሚሰማኝ። ዘመድኩን የሚያክል ሀገር ፖለቲከኛ አምጥቶ የኔ ፎቶ ከለጠፈ ከዚህ በላይ ምናምን የሆኑ ሻሽ የሚያስሩ ልጆችም ስለእኔ ሲያወሩ ሰምቻቸዋል። ይደርሰኛል ለምን ካቢኔዎቹ ይልኩልኛል። አየ ፕሬዚዳንት ይታያል። እነዚህ እና ጦርነት ተቀስቅሰዋል ግን አይነካም። ያን ነው ምላቸው። ስለዚህ ለሌሽ የመፈለግ ክብራችን ምናችን ነው ሲባል እግዚአብሔር ስለሆነ ዳዊት መንገሱ አይቀርም፣ መባረኩ አይቀርም፣ ንጉሥ መባሉ አይቀርም። ሳውል ግን ይጮኸዋል፣ ገብትሻል። ስለዚህ አንዳንዶቹ ደግሞ ስለ እግዚአብሔር ስመሰክር፣ እነ ሜልኮል ደግሞ ሲያለቅሱት ሰሚያለች። እንዴት ስለ እግዚአብሔር እንዲህ ምግብ ጋበዘኝ ትላለህ ሜልኮል ማማቷ አይቀርም፣ እኔ ማምለኬ አይቀርም። ስለዚህ ሜልኮሎች እና ሳውሎች ለቅሷቸው ገና ድንኳን ጥለው ያለቅሳሉ። ገና አሁን ይሄንኑ ይሄንኑ እንደ ገና ድንኳን ጥለው እየየ ብለው ነጠላ ዘቅዝቀው ያለቅሳሉ። ገና መንግስት፣ ገና አልተንቀሳቀሰም። ገና እኛ በሀይል እየተደራጀን ነው። ጦራችን ያደራጀ መምታት ስንጀምር ድንኳን ውስጥ ገብቶ ነው የሚያለቅሱት አሁን የሳተላይት መግዣ ብር እንዲሰባስብ አሁን ስለ ኢትዮጵያ ስለ ዶክተር አብይ ትቶ አለ ስለ ፍራው ነው። ለምን አንዱ ትናንትና አንድ ቦታ ሰማዋለሁ ተኝቼ ነው በነገራችን እንዲቁጭ አድርጌ እንዲ ተኝቼ ነው ሰማቸው እንቅልፌ እስኪመጣ ድረስ እና ዶክተር አብይም እሱም ገጽታ ግንባታ ላይ ናቸው ስነ ረበስ ማሞል ጠቅላይ ሚኒስትር ጌታ እውነት እንዴ? ማለት መጀመሪያ በመስኮት አየው አሜሪካ ውስጥ ነው ያለውት። ኢትዮጵያን አይታወቅም። አገባሽ ልጅ ሳዮ በመስኮት ተነሳው እና ማታ ነው አየ። ስልኬንም ሎኬሽኑን አየው ምናምን ዩኤስ ኤ ይላል። እና ቡካ ጋ ደወልኩ፣ ቡካ ጋ ደወልኩ። ቡካ እንዴት ነሽ አለ። አሜሪካ ነኛ። የአሜሪካ ቁጥር ነው ይወጣል። ምን ነው